አትችሉ መቼም በነግራችሁ፣ በቃ መቼም እንድትቀበሉኝ አትችሉ። ገባ አሁን ምግብ መብላት ሐኪም ቤት መሄድ ወይ ሆነ ነገር የሆነ ነገር ላይ ምንም ነው ምንም። ያ ማለት እንዴት ሁላችንም ላንረዳሽ እንችላለን፣ ወንድ በመሆናችን እኛ እንችና ምንረዳሽ ነገር አይደለም ነው እንደዛ ሳይሆን ቢያንስ በቃ አለኝ የምለውን ሰው በማጣት በጣም ከብዶኛል፣ እና ይሄን ነገር ደግሞ ሳስበው በጣም ያሳምመኛል። ከመልጅ ያለ ማን አጣሽ ምን? እንደዛ ሳይሆን ቢያንስ ለአንተ አንተን ማጣት ለእኔ በጣም ከባድ ነው። ማንን መጣሽ? ብዙ ነገር ይነግ አሉሽ። ስለዚህ ይሄ ነገር ይሄን ስሜት እኔ እንደዚህ አይነት ስሜት ሳሳይክ ሊከብድክ ግራ ሊገባክ አይገባም። በቃ ማለት በጣም ለምጃ አለው። ለአንተ ምናልባት ቀላል ሊሆን ይችላል አላውቅም፣ ግን ደግሞ ለእኔ ብዙ ነገር የእኔ ያስተካከልክ ሰው ስለሆንክ ለእኔ ከበደኝ፣ አጨናነቀኝ። እዛ ነው እስከ ቤተ

የምር ሄርሜኒ በጣም የደበረ ከፋኝ ነው። የመጀመሪያዋ ሄርሜላ እና አብርሃም ተላይታ ተላይተን አይሆንም ሞክራለሁ። ሄርሜኒ አንቺን የምናቀፍ በፈገግታሽ በደስታሽ፣ እኔ እንኳን ከፍቶ የደበሩ የመነበረ ሰዓት እኔ ለማዝናናት የምታደርጊያቸው ነገሮች ምናምን በቃ ፈገግታዎች ናቸው እኛ አንች ላይ የምናየው ከዛ ውጭ ግን እንደዚህ ሆነሽ ተሰባብረሽ አይተንሽ አናውቅም። ሄድም ራስሽን በጣም እየጎዳሽ ነው ያለሽ በተለያየ ነገር ማለት ነው። አንዳንዴ ሁሌ ሰው አንድ ላይ ሁሌ ተመሳሳይ አይሆንም። በቃ በዛ ታይም አጠገቤ ስለነበርክ በጣም ደስተኛ ነበርኩኝ። ብዙ ነገሮችን ያስተካክልክ ሰው፣ ለአንተ ጥሩ ስሜት አለኝ። ሰው አለኝ ብዬ የማስበው ሰው ነበር። ማሟክር ሰው

አላቅም ብዙ ነገር ጭንቅላቴ ላይ ተፈጥሮ ለማን እንደማማክር ግራ ያገባኛል ለምጃሃል ነው ገባክ ስሜቴ እንዲያደርግ ማስረዳት እንዳለብኝ አላቅም አሁን ምግብ አምጥሰን እንልሻል ቢያንስ ምግብ በኛ ፊት ማለት ነው ሄርሚ እግዚአብሔር እንጣላለን የምሬ ነው

እንዲያውም ተፈቅረዋለች። ለመናገር ፈርታ ነው። አርግዛም ትሆናለች። ተፈቅረዋለች መሰለኝ። አርግዛም ትሆናለች። ከላይ የአረጋት ነገር የወረጠች የሄደት እ ደስ አላለኝ አላማረች ነ ልጅ በሷ ላይ እኔ አልፈርድም። ምን ስራ አለ አንተ። ከእሷ በቃ በቃኝ ካንተ

እሷ አቢላ ነው። ለምን አቤል ጋር እንደውልለት፣ ለማ የሚያውቀው ነገር ያለ ነገር ይኖራል። እሱ እራሱ እንጂ በኋላ ነገር አንድ ክፈችው በሩ ነው።

እኮ ሐኪም ቤት ሄደሽ አይደል? ግን ምንም እንደሆነ አንደኛ ለእኛ እነግራችሁ፣ እኛ ደግሞ ቼክአፕ ልናደርግሽ እንፈልጋለን። ያለውን ነገር ማለት ነው። እንደዚህ ሆነ እንዴት ጥለንሽ ምን ሄደው? እንደዚህ ሆነ እንዴት ጥለናት እንሄዳለን? ሆስፒታል እንሄድና ቢያንስ ያለውን ነገር እናውቅ። የተሻላት ነገር የለም

ምንድነው ሚሻ ሽ ሰዓቱን አነስ ቶሎ ሄደን እንትን ብል ሄርሚ ከሆነ ነገርና ያለው አብረን እንብላቸው እንደዚህ ተተንሽ አንሄድም ስለዚህ አሁን ቀጥታ እንዴት ነው መሄድ ያለብሽ

ንሂድ ፈቃዶ ከሆነ ብንሄድ ምርጥ ነው። እንደ ግሌ ብንሄድ ነው የሚሻለው። ሄርሜላ ልብስ ምትቀይሪ ከሆነ ቀይሪ። በዛ ላይ ደግሞ ከሆነ በቃ አለው ዛሬ ቤት አለው